ጤና ይስጥልን ክቡራን ተመልካቾቻችን፣ ከሐረሪ ቲቪ የሳቱን የአማርኛ ቋንቋ ዜናዎች ሰንቀርበናል። ዜናዎቹን የመራው ነያንቱ አመዳብራችሁ ቆይታ ማደርግ ይሆናል። በቅድሚያም ክልላዊ ዜናዎች። በክልሉ ግብርናውን በማዘመን ምርትና ምርታማነትን ለማሳደግ ውጤታማ ስራ እየተሰራ መሆኑን የሐረሪ ክልል ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ ወይዘሮ ሮዛ ወመር ገለጹ። ምክትል ርዕሰ መስተዳድሯ በድሬ ጠያራ ወረዳ እየተከናወኑ ያሉ የግብርና ስራዎችን ተዘዋውሮ ጎብኝቷል። አብስራ አስተግር ተጨማሪ አላት። በክልሉ ግብርናውን በማዘመን ምርትና ምርታማነትን ለማሳደግ ውጤታማ ስራ እየተሰራ መሆኑን የሐረሪ ክልል ምክትል ርዕሰ መስተዳደርና የግብርና ቢሮ ኃላፊ ወይዘሮ ሮዛ ኡመር ገለጹ። ምክትል ርዕሰ መስተዳደሯ በድሬ ጠያራ ወረዳ እየተከናወኑ ያሉ የግብርና ስራዎችን ተዘዋውረው ጎብኝተዋል። የሐረሪ ክልል ምክትል ርዕሰ መስተዳደርና የክልሉ ግብርና ቢሮ ኃላፊ ወይዘሮ ሮዛ ኡመር ጉብኝቱን አስመልክቶ እንደገለጹት በክልሉ የሚገኘው መሬት ውስን በመሆኑ አርሶ አደሩ በዓመት ሶስት ጊዜ ማምረት የሚችልበትን መንገድ ለማመቻቸት ወደ ስራ እንዲገባ የማድረግ ስራ እየተሰራ መሆኑን ተናግረዋል። ወረዳው በጫት ምርት የሚታወቅ ነው ያሉት ምክትል ርዕሰ መስተዳደሯ ከጫት በተጨማሪ ለምግብነት የሚውልና ለአርሶ አደሩ ገቢ ሊያስገኝ የሚችል ምርቶችን እንዲያመርቱ የሚችሉበት መንገድ መፈጠሩን አክለዋል። አርሶ አደሩ የምግብ ዋስትናን ለማረጋገጥ በክላስተር ስንዴ አንድ ሺህ ሄክታር መሬት እንዲዘራ መደረጉንም ተናግረዋል። በዘንድሮ ክረምት ከፍተኛ የዝናብ እጥረት በማጋጠሙ ምክንያት አቅርቦት ላይ እጥረት እንዳይፈጠር በማሰብ አርሶ አደሩም በስልጠና በማገዝ በጫ ጭር ጊዜ የሚደርስ ምርቶች እንዲያመርት እየተደረገ ነውም ብለዋል። የሀረሪ ክልል ምርትና ምርታማነትን ለመጨመር ያለው መሬት አነስተኛ ነው፣ ውስን ነው። ስለዚህ አርሶ አደሩ ሶስት ጊዜ በአመት እንዴት ማምረት ይችላል የሚለውን ግንዛቤ እንዲኖረው ነው። ሁለተኛው ደግሞ ማንም መሬት ጾሙን ማደር የለበትም። ያው ድሬ ጠያራ ላይ ነው ያለ ነው። ድሬ ጠያራ ደግሞ አንዱ በጫት ምርት የሚታወቅ ወረዳ ነው። ከዚህ ግን ከጫት ጎን ለጎን ሌላ አማራጮችን በክላስተር እንዴት ማምረት ይችላል የሚለውን የኢንተርክሮፒንግ ፕሮግራም ነው እየተካሄደ ያለው። ስለዚህ ጫቱም እያለ ጎን ለጎን ደግሞ አንደኛ ገቢ የሚያስገኙ ምርቶችን እንዲያመርቱ፣ ሌላ ደግሞ በምግብ ዋስትና ለማረጋገጥ የስንዴ ክላስተር ትልቅ አለን እዚህ ወረዳ ላይ ወደ አንድ ሺህ ሄክታር ክላስተር በክላስተር በቁቷ ገጠም እንዲዘሩና ምርጥ ዘሩንም ቶሎ ደራሽ ነው ይሄኛው ስንዴ። ያው በዚህ ዓመት የበልጉ ዝናብ በጣም ስለተራዘመ አሁን ነው ዝናብ ያገኘ ነው። በዚህ ዝናብ ግን እንዴት መድረስ አለብን የሚለውን አርሶ አደሩ በራሱም እውቀቱን እንዲያገኝና እዚህ የተገኘውን ተሞክሮ ደግሞ ወደ የእርሻው እንዲያሰፋ የስልጣና ፕሮግራም መስጠት ስላለብን አንደኛ በቴዎሪ ብቻ ሳይሆን በእርሻው ላይም ተገኝቶ ጉብኝት በማድረግም እንዲያይ እየተደረገ ያለበት ሁኔታ ነው ያለው። በዚህ አመት የስንዴና የማሽላ ክላስተር በስፋት እየተሰራ መሆኑን በመግለጽ በአረንጓዴ አሻራ መራ ግብር ለምግብ ፍጆታ የሆኑ ችግኞችን በማዘጋጀትና ለሞዴል አርሶ አደሮች በማደል እንዲዘሩ መደረጉንም ጠቁመዋል። ምርትና ምርታማነትን በሚጨምርበት ወቅት የኑሮ ውድነት ጫናን ከማቃለል አኳያ ትልቅ አስተዋጽኦ እንዳለውም ተናግረዋል። ድሬ ጠያራ የልማት ትሩፋት ምርቶች ጭምር ያለው ወረዳ በመሆኑ በቀጣይ ተጠናክሮ በቅዳሜና እሁድ ገበያ ላይ በስፋት ምርቶች እንደሚቀርቡም አክለዋል። ትልቁ የሚያመጣው ውጤት የከተማውንም የኑሮ ውድነትን የማቃለል ነው። አንዱ የኑሮ ውድነትን የምናቃልልበት ምርትና ምርታማነትን በመጨመር በመሆኑ በዚህ ያው እንዲያመርት ነው የምናግዘው። ስለዚህ አሁን የቅዳሜና እሁድ ገበያዎችን አትክልትና ፍራፍሬ እየመር ተመረተ የሚሄድበት ድሬ ጠያራ ደግሞ የወተት የሌማት ትሩፋት ስራዎች፣ የእንቁላል ምርቶች ክላስተር፣ እዚህ ያለን የአሳ እንዲሁም የማይታወቀው የአሳ ምርትንም እዚሁ በኩሬው ላይ እንዲያመርት የተደረገበት ሁኔታ ነው ያለው። ስለዚህ ገበያን የማረጋጋትና አትክልትና ፍራፍሬውን እኛ በድጋፍ እዛ የሚሸጡበት ቦታ እያዘጋጀን የከተማውንም የኑሮ ውድነትን ለማቃለል ያው ግብርናው የምርትና ምርታማነትን በጣም ትልቅ አስተዋጽኦ አለው። እንዲሁም አርሶ አደሩ አንዱ ለሌላው እንዲተርፍ በማድረግ በ2018 በክልሉ ከተረጂነት ወደ ምርታማነት የሚለውን መርህ መተግበር ላይ ማተኮራቸውን ገልጸዋል። አርሶ አደሩ አንዱ ከሌላው ተሞክሮዎችን በመውሰድና ልምድን በመለዋወጥ እንዲሁም የሚቀርበውን ቴክኖሎጂ በመጠቀም ምርትና ምርታማነት ላይ ማተኮር እንዳለባቸውም ተናግረዋል። እንደ ክልላችን ያሉት ተረጂዎች አሉ በሁለት ሺ አስራ ስምንት እስከ ሰኔ ድረስ ምንም ተረጂ ሊኖር አይገባም። ነው አንደኛ ተረጂ ሊኖር ይችላል። በራስ አቅም አርሶ አደሩ እርስ በራሱ እንዲረዳዳ፣ ጥሩ ያመረተው ላመረተው እንዲረዳዳ የምናደርግበት ሁኔታ ነው ያለው። ስለዚህ ከተረጂነት ወደ ምርታማነት በሚል ሞቶ እሱን ለመስራት ሁሉም የእኛ ክልል ተረጂዎች በአብዛኛው መሬት አላቸው። ስለዚህ መሬት ላይ አቅርቦቶቹን ደግሞ አንደኛ የምርጥ ዘር ማቅረብ፣ የማዳበሪያ የግብአቶችን የማቅረብ ስራ በነጻ አቅርበንላቸው በዚህ አመት አምርተው የሚቀጥለው አመት ግን እነሱ ራሱ ለሌላው የሚደግፉበትን ስትራቴጂ ተከትለን እየሰራን ያለ ነው። ስለዚህ ተረጂዎችን ወደ ምርታማነት እንዲሸጋገሩና የጠባቂነትና የሰውን እጅ የመንግስትን እጅ ብቻ ከመጠበቅ ማምረት እንዳለባቸው ስትራቴጂ ነድፈን እየሰራን ያለነው። ቅዳሜና እሁድ ገበያ ለሁለት ቀናት ብቻ የሚሰጠውን አገልግሎት ሳምንቱን ሙሉ አገልግሎት እንዲሰጥ በማድረግ ዝቅተኛ የኑሮ ደረጃ ላይ ያለውን የህብረተሰብ ክፍል በየቀኑ መሸመት እንዲችሉ የሚያስችል ስራ እየተመቻቸ መሆኑንም ገልጸዋል። ሸማቹና አምራቹን በቀጥታ እንዲገናኝ በክልሉ ያሉ የገበያ ማዕከላትን ስራ ለማስጀመር በማቀናጀት ክፍተቶችን እየተሞሉ መሆኑንም ገልጸዋል። የገጠር ኮሪደር ልማት ከግብርናው ጋር ለማስተሳሰር የሚያስፈልገውን ስትራቴጂዎች በመንደፍ በድሬ ጠያራ ወረዳ ስራዎች እየተከናወኑን መሆኑንም አክለዋል። የኮሪደር ልማቱ የኑሮ ደረጃን ለማሻሻል ትልቅ አስተዋጽኦ ያለው በመሆኑ አርሶ አደሩን ተጠቃሚ ያደርጋልን ብለዋል። ማዕከሉ ለኢንዱስትሪ ዘርፍ ብቁና ጥራት ያለው የሰው ኃይል በማቅረብ አበረታይ ተግባራትን እያከናወነ እንደሚገኝ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ምክትል ኃላፊ አቶ አብዱልሐኪም ኡመር ገለጹ። የሀራሪ ክልል ልህቀት ማዕከል የምዘና ጥራት ለኢንዱስትሪው ልህቀት በሚል መሪ ቃል በኢንዱስትሪ ባለቤትነት የሚመራ የሙያ ብቃት ምዘናና ማረጋገጫ ስርዓት የማስረጽ የባለድርሻ ጉባኤ ያካሂዷል። ሄኖክ ግርማ ተጨማሪ አለው። የሐረሪ ክልል ልዕቀት ማዕከል የምዘና ጥራት ለኢንዱስትሪው ልዕቀት በሚል መሪ ቃል በኢንዱስትሪ ባለቤትነት የሚመራ የሙያ ብቃት ምዘናና ማረጋገጫ ስርዓት የማስረጽ የባለ ድርሻ አካላት ጉባኤ አካሂዷል። በጉባኤው ላይ ተገኝተው መልእክት ያስተላለፉት የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ምክትል ኃላፊ አቶ አብዱላኪም ኡመር የክልሉ ልዕቀት ማዕከል ክህሎት መር ለሆነው የስራ ዕድል ፈጠራ ስኬታማነት ሙያዊ ብቃታቸው የተረጋገጠ ዜጎችን በማቅረብ ከፍተኛ ድርሻ በማበረከት ላይ መሆኑን ገልጸዋል። ማዕከሉ በተለየ የኢንዱስትሪ ዘርፉ የሚፈልገውን ብቁና ጥራት ያለው የሰው ኃይል በማቅረብ ረገድ አበረታዊ ተግባራትን እያከናወነ ስለመሆኑም ጨምረው ተናግረዋል። በርካታ ስራ ፈላጊዎችም በየዓመቱ ሀገራችን እንደምታመርት ይታወቃል። በዛው ልክ ደግሞ ለምናመርታቸው ለምናወጣቸው የኛው አብራክ ክፋይ የሆኑ ወጣቶች ክህሎት መር የሆነ ስራ ዕድል ፈጠራ ላይ ነው አገሪቱ ትኩረት አድርጋ እየሰራች ያለችው ማለት ነው። ክህሎት ደግሞ በስልጠና ነው የሚመጣው። በሚወስዱት ስልጠና ደግሞ ክህሎት ደረጃውን ማረጋገጥ ይፈልጋል ማለት ነው። ብቃት ደረጃውን ማሟላቱ ማረጋገጥ ይፈልጋል ያንን ስናደርግ ደግሞ ምን ይሆናል? ኢንዱስትሪው በሚፈልገው ደረጃ የበቃ የሰው ኃይል በገበያ ያገኛል ማለት ነው። በመሆኑ ጉባኤው የማዕከሉን አበረታች የሆኑ ቅንጅታዊ ተግባራትን አጠናክሮ ለማስቀጠል እንደሚያስችልም ያላቸውን እምነት ገልጸዋል። የክልሉ ልዕቀት ማዕከል ዳይሬክተር አቶ በዳሳ ገመዳ በበኩላቸው ማዕከሉ በአገሪቱ ተወዳዳሪና ጥራት ያለው የሙያ ምዘና ተደራሽ በማድረግ ውጤታማ ስራዎችን እየከወነ ይገኛል ብለዋል። በዜጎች ዘንድ ታማኒና ተቀባይነት ያለው ተቋም ለመገንባትና የሙያ ብቃት ምዘና ጥራትን ለማረጋገጥ የሚያስችል ጠንካራ የአሰራር ስርዓት እየተዘረጋ መሆኑንም ጠቁመዋል። ሁልነት ያለው ሰርቲፊኬት ለመስጠት ጠንካራ ተወዳዳሪ፣ ምርታማ የሆነ የሰው ኃይል ለመፍጠር ትልቁ ጠንካራ ተቋም መገንባት ነው። እንግዲህ ተቋማችን ነፃ፣ ገለልተኛ እንዲሁም በኅብረተሰቡና በህዝብ ዘንድ ተቀባይነት እንዲኖረው ከማድረግ አንፃር ተቋማችን ከምንጊዜም በላይ ብዙ ስራዎችን እየሰራ ይገኛል። አቶ በዳሳ አክለውም በተጠናቀቀው በጀት ዓመት በማዕከሉ ቀልጣፋና ውጤታማ አገልግሎቶችን ተደራሽ ለማድረግ የሚያስችሉ አራት የሚሆኑ ቴክኖሎጂዎችን ማበልጸግ ተችሏል ብለዋል። ማዕከሉ በመደበኛ የሙያ ምዘና፣ ገበያ ተኮር አጫጭር ስልጠናዎችን በመስጠትና የአርሶ አደሩን ምርትና ምርታማነትን ለማሳደግ የሚያስችሉ ኢመደበኛ ምዘናን በመስጠት ውጤታማ ስራዎችን እየሰራ ይገኛለን ብለዋል። በተጨማሪም ማዕከሉ ለውጭ ሀገር የስራ ስምሪት ለሚሄዱ ዜጎች ውጤታማ የሙያ ብቃት ምዘና እየሰጠ እንደሚገኝም ገልጸዋል። አንዱ እኛ የምንሰጠው ምዘና መደበኛ ምዘና ነው። ሁለተኛ ገበያ ተኮር አጫጭር ስልጠና ነው። ሌላው በልምድ የተገኙ እውቀቶችና ክህሎቶችን መዝነን ለኢንዱስትሪው የሰው ኃይል ማቅረብ ነው። አራተኛው በአሁኑ ጊዜ 85 ፐርሰንቱን የሚሸፍነው የሀገራችን ክፍል የአርሶ አደር ምዘና ነው። ይሄ አርሶ አደር ምዘና በ ልምድ ወይም በኢመደበኛ ያገኘውን እውቀት ያገኘውን ክህሎት መዝነን አርሶ አደሩ ባለበት ቦታ ምርትና ምርታማነቱን ለማሳደግ ብቃቱን መዝኖ እውቅና መስጠት ነው። እንግዲህ እነዚህ በተጨማሪ በጥቃቅንና አነስተኛ የተደራጁ ኢንተርፕራይዞችንም በዛው ልክ ምዘና እንሰጣለን ማለት ነው። በጉባኤው የማዕከሉ የ2017 በጀት ዓመት እቅድ አፈጻጸም ሪፖርት የ2018 በጀት ዓመት እቅድና ቀጣይ የትኩረት አቅጣጫ ላይ ትኩረት ያደረገ ሰነድ ቀርቦ ውይይት የተካሄደበት ሲሆን ባሳለፍነው በጀት ዓመት ከፍተኛ ውጤት ላስመዘገቡ ሰራተኞችና የትምህርትና ስልጠና ተቋማት እውቅናና ሽልማት ተበርክቶላቸዋል። በጉባኤው የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ምክትል ኃላፊ አቶ አብዱላኪም ዑመር የጽህፈት ቤቱ የአቅም ግንባታ ዘርፍ ኃላፊ አቶ ማሊክ ማህመድ የክልሉ ልዕቀት ማዕከል ዳይሬክተር አቶ በዳሳ ገመዳን ጨምሮ በክልሉ የሚገኙ የተለያዩ ትምህርትና ስልጠና ተቋማት ባለድርሻዎች ተገኝተዋል። በሐረሪ ክልል በመኸሩ ከ3000 ሄክታር በላይ መሬት በስንዴና ማሽላ ሰብል በኩታ ገጠም እየለማ መሆኑን የክልሉ ግብርና ቢሮ አስታወቀ። ከዚህ በተጨማሪም በክልሉ ከ አስራ አንድ ሺ ስድስት መቶ ሄክታር በላይ መሬት በተለያዩ የሰብል አይነቶች የግብርና ለማስራ እየተከናወነ መሆኑ ተገልጿል። ተጨማሪ አለን። በሐረሪ ክልል በምህር ከ3000 ሄክታር በላይ መሬት በስንዴና ማሽላ ሰብል በኩታ ገጠም እየለማ መሆኑን የክልሉ ግብርና ቢሮ አስታውቋል። በክልሉ ግብርና ቢሮ የግብርና ኤክስቴንሽን ዳይሬክተር አቶ መሐመድ ሬዳዋን በክልሉ በመህር ያለውን የግብርና ልማት በተመለከተ ከኢትዮጵያ ዜና አገልግሎት ጋር ቆይታ አድርገዋል። ኃላፊው በማብራሪያቸው በተያያዘው የምህር ወቅት በክልሉ ከ11600 ሄክታር በላይ መሬት በተለያዩ የሰብል አይነቶች የግብርና ልማት ስራ እየተከናወነ መሆኑን ገልጸዋል። ተገኝተዋል ከምህር የሰብል ልማት በ3232 ሄክታር መሬት በስንዴና ማሽላ በኩታ ገጠም እየለማ መሆኑን ጠቅሰው ከዚህም የተሻለ ምርት የሚገኝ መሆኑን አረጋግጠዋል። በክልሉ በኩታ ገጠም እየለማ ያለው የስንዴና የማሽላ ሰብል ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ አጋዥ መሆኑን ጠቅሰው የግብርና ልማቱን ውጤታማ ለማድረግ የውሃ አማራጮችን የማስፋትና አነስተኛ የመስኖ ልማት ስራዎችን የማጠናከር ስራ እየተከናወነ ነው ብለዋል። በክልሉ የሶፊ ወረዳ ቀቄላ ቀበሌ አርሶ አደር ረመዳን ዩኒስ በግብርና ቢሮና በባለሙያዎች እገዛ ምርትና ምርታማነታቸው እየጨመረ መሆኑን ተናግረዋል። ሌላኛው አርሶ አደር አብዱልአዚዝ በኩታ ገጠም እርሻ በማሽላና ሌሎችም የሰብል ምርቶች ውጤታማ መሆናቸውን ገልጸዋል። በሶፊ ወረዳ የአውበር ከሌ ቀበሌ አርሶ አደር ሀጅራ መሀመድ በበኩላቸው ስንዴን ማምረት ራስን በምግብ ከመቻል ባለፈ በገቢም ደረጃ የተሻለ በመሆኑ ዘንድሮም የተሻለ ምርት ለማግኘት በጋራ እየሰራ ነው ሲሉም ተናግረዋል። እውነተኛ መረጃን በመሰብሰብና በመተንተን የተጣለብንን ሀገራዊ ኃላፊነት እንወጣለን ሲሉ ስልጠናቸውን በአግባቡ ያጠናቀቁ የኢኮኖሚ ድርጅቶች ቆጠራ ሰልጣኞች ተናገሩ። በኢትዮጵያ ስታቲክስ አገልግሎት የሀረሪ ስታቲክስ ቅርንጫፍ ጽፈት ቤት ከሀረሪ ክልል ከምስራቅ ሀረርጌ ዞንና ከማያ ከተማ መስተዳደር ለተውጣጡ የመስክ ባለሙያዎች ሲሰጥ የነበረው የኢኮኖሚ ድርጅቶች ቆጠራ ስልጠና ተጠናቋል። ፍቃዱ በላይ በዝርዝር ያቀርበዋል። እውነተኛ መረጃን በመሰብሰብ ና በመተንተን ረገድ የተጣለብንን ሀገራዊ ኃላፊነት እንወጣለን ሲሉ የኢኮኖሚ ድርጅት ቆጠራ አሰልጣኞች ተናግረዋል። በኢትዮጵያ ስታስቲክስ አገልግሎት የሐረሪ ስታስቲክስ ቅርንጫፍ ጽህፈት ቤት ከሐረሪ ክልል፣ ከምስራቅ ሐረርጌ ዞን ና ከማያ ከተማ መስተዳደር ለተውጣጡ የመስክ ባለሙያዎች ሲሰጥ የነበረው የኢኮኖሚ ድርጅቶች ቆጠራ ስልጠና በዛሬው ዕለት ተጠናቋል። በዕለቱ ስልጠናቸውን ያጠናቀቁ የመስክ ባለሙያዎች እንደገለጹት ስልጠናው እጅግ ጠቃሚ ና ገንቢ ሆኖ አግኝተነዋል ሲሉ ተናግረዋል። የሀገሪቱን ሁለንተናዊ እድገት ለማስቀጠል በሚከናወኑ ተግባራት የወሰድነው ስልጠና ትልቅ አቅም ፈጥሮናል ያሉት ሰልጣኞቹ በቀጣይም እውነተኛ መረጃን በመሰብሰብ ና በመተንተን ረገድ የተጣለብንን ሀገራዊ ኃላፊነት ለመውጣት ዝግጁነን ሲሉ አረጋግጠዋል። ስልጠና ላይ ብዙ ነገር ነው የተማርነው። እኛ እዚህ ስልጠና ላይ የወደፊታችን የኢኮኖሚ ድርጅት ቆጠራ ለወደፊታችን ለሀገራችን እቅድ ማለት ሀገራችን ምን ላይ ነው ያለው፣ እንደ ሀገር ኢኮኖሚን ሆኖ የኅብረተሰባችን ኑሮ ምን ላይ ያለው ነገር ሁሉ እዚህ ላይ ተምረን እኛም በተግባብ ለሀገራችን ብቁ የሆነ እውነተኛ የሆነ መረጃ ለመሰብሰብ ብቁ ሆነን ብቁ መረጃ ወስደን ያው ሰልጠና ጨርሰን ዛሬ ወጣን። በጣም አሪፍ ነው። አምና ከግብርና ከወሰር ነው በላይ የተሻለ ስልጠናው ላይ የተሻለ እውቀት ግንዛቤ አግኝተንበታል። ወደፊት 2018 ለሚጠናው የኢትዮጵያ ድርጅቶች ቆጠራ በጣም አመርቂ የሆነ ስልጠና ወስደናል። ስልጠናው እውነቱን ለመናገር በጣም በጣም ደስ የሚለው ብዙ እጅግ ዝግጅቱ በጣም የተዘጋጅበት ከላይ እስከ ታች ማለት ነው እና እኔም በዚህ እድል በማግኘቴ በጣም በጣም ደስ ብሎኛል። ክላስ ውስጥ እየተማርኩትን ማለት ነው ቀጥታ ወደ ፊልድም ማሳለ ወደ ሊስቲንግ ወደ ስራ ሲገባ ቀጥታ ይህንን ክላስ ውስጥ የተማርከውን ወደ ተግባር ለመለወጥ ቃል ገብቼ ነው ወጣሁት። ዛሬ በጣም ደስ ይላል። የሐረር ስታስቲክስ ቅርንጫፍ ጽህፈት ቤት ስራ አስኪያጅ አቶ ሙክታር ጀማል በበኩላቸው ለተከታታይ ሀያ አምስት ቀና ሲሰጥ በነበረው የኢኮኖሚ ድርጅቶች ቆጠራ ስልጠና ከ ከስድስት መቶ በላይ አሰልጣኞች መሳተፋቸውን በእለቱ ገልጸዋል። ከሐረሪ ክልል ከምስራቅ ሐረርጌ ዞንና ከማያ ከተማ መስተራር የተወጣጡ የመስክ ባለሙያዎች በስልጠናው መሳተፋቸውንም አክለዋል። በሀገሪቱ ወደፊት ለሚደረጉ የተለያዩ ጥናቶች በቂ ስታስቲክስ መረጃ እንደሚያስፈልግ ጠቁመው ለዚህም አሁን ላይ ስልጠናውን ያጠናቀቁ አካላት ለስራው ስኬታማነት አበርክቷቸው የጎላ መሆኑንም ተናግረዋል። አጠቃላይ ወደ 476 መረጃ ሰብሳቢዎች፣ 152 ተቆጣጣሪዎች፣ 26 እስታትሻና ሌሎች አስተባባሪዎችን ጨምሮ ወደ 661 ሰልጣኞች ነው ስልጠና የተሰጠው። ለዛም ሲባል ነው 25 ቀን ስልጠና የተሰጥ፣ በመስክ ልምምድ፣ በክላስ ውስጥ ውይይት፣ በቴዎሪም በፕራክቲስም ሰልጥኖ ቢቆ ሆነ ወጥታል። ስለዚህ ከመስክ ላይ የሚገኘው መረጃ በደንብ አድርጎ ተረድቶ በዛ መልክ ይሰበስባሉ ብለን ነው የምናስበው። እነዛዎቹ የመረጃ ክፍተትን ይሞላል። ሁለተኛ ደግሞ የሀገሪቷን ጂዲፒ የምንተምንበት መረጃ የምናገኝበትን ሁለተኛ ደግሞ ወደፊት ለሚደረጉ የተለያየ ጥናቶችም ይሄ መረጃ እንደ መነሻነት ይጠቅማል። ሌላ ደግሞ ያሉት የኢኮኖሚ ድርጅቶች እንቅስቃሴ ምን ይመስላል? ስርጭታቸው በአገልግሎት በአሰጣት በማምረቻዎች ምን ይመስላሉ? በከተማና በቀጠር ተብሎ እነዛዎች መረጃዎች ይገኛሉ። ለሀገሪቱ ፖሊሲ ለማውጣት እቅድ ለመቅረጽና የተለያየ ውሳኔዎችን ለመስጠት የምንጠቀምበት ነው። የአንድ ሀገር ልማትና እድገት ይበልጥ ውጤታማ እንዲሆን ለማስቻል የስታቲስቲክስ መረጃ ሁነኛ ሚና እንዳለው የገለጹት ደግሞ የሀረማ ዩኒቨርሲቲ ፕሬዚዳንት አማካሪ አቶ ሙክታር ዳዊት ናቸው። በሀገሪቱ ያለውን ኢኮኖሚያዊና ማህበራዊ መረጃን በጥራት በጥራት በአግባቡ መሰብሰብና መተንተን ከሰልጣኞች የሚጠበቅ ዋነኛው ተግባር መሆኑንም አስገንዝበዋል። በቀጣይም ሰልጣኞች የወሰዱትን ስልጠና በአግባቡ ስራ ላይ በማዋልና ውጤታማ ስራ በማከናወን ሀገራዊ ኃላፊነታቸውን እንዲወጡም ጥሪ አቅርበዋል። የአንድ ሀገር ልማት ትልቁ መሳሪያ ለልማቱ የሚያስፈልጉ መረጃዎችን በአግባቡ ሰብስቦ ተንትኖ ለሚቀጥሉት የሀገሪቱ እድገት የሚቀጥሉት የሀገሪቱ የልማት ፕሮግራሞች የልማት እቅዶች እንደ ዋነኛ መሳሪያ የሚያገለግል ትልቁ ስታዚክስ ነው። የኢኮኖሚ መረጃ፣ የሀገሪቱ የሰው ሀብት መረጃ፣ የሀገሪቱ በተለያዩ በግብርናም በሁሉም ያለውን የተጣራ መረጃ መያዝ፣ እናንተም በተሰጣችሁ ስልጠና እንደ ግብዓት በመጠቀም በስልጠናው ላይ የወሰዳችሁትን እውቀት በአግባቡ ተረድታችሁ ግንዛቤ ወስዳችሁ በእውቀት ላይ የተመሰረተ ስራ በመስራት ለአገሪቱ እድገት የበኩላችሁን አስተዋጽኦ እንድታደርጉ በመድረኩም ከሐረሪ ክልል ከምስራቅ ሐረርጌ ዞንና ከማያ ከተማ መስተዳደር የተውጣጡ ባለድርሻ አካላት የተገኙ ሲሆን በእለቱም ስልጠናውን ያጠናቀቁ አካላት ቃለ መሐላ ፈጽመዋል። የአሚር ኑር ወረዳ ምክር ቤቱ አስራ ሁለተኛ ዓመት አንደኛ መደበኛ ጉባኤውን አካሄደ። በጉባኤው የወረዳው ዋና አስተዳዳሪ አቶ ሰሚር ሙክታር እንደገለጹት በ2017 በጀት አመት የተሰሩ ስራዎችን ያቀረቡ ሲሆን በጤና፣ በትምህርት፣ በሰላምና ጸጥታ፣ ስራ እድል ፈጠራ ውጤቶች መመዝገቡን ገልጸዋል። በቀጣይም ያሉትን ክፍተቶች በመምላት የተገኙ ውጤቶችን ለማስቀጠል በትኩረት የሚሰራ መሆኑን አክለዋል። ህብረተሰቡን ተጠቃሚ የሚያደርጉ የተለያዩ ካፒታል ፕሮጀክቶች ትኩረት ተሰጥቷቸው የሚሰሩ መሆኑንም ተናግረዋል። ከዚህ በተጨማሪም የመልካም አስተዳደር ችግር መፍታት፣ የገበያ ማረጋጋትና የኑሮ ውድነትን መከላከልና ህገ ወጥነትን መከላከል የትኩረት አቅጣጫ መሆኑን አስታውቀዋል። ዘገባውን ያደረሰም ባልደረባችን ሀምሳ ዩሱፍ ነው። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ ኢትዮጵያና የአውሮፓ ህብረት በተለያዩ ዘርፎች ያላቸውን ትብብር ማጠናከር የሚያስችል የስትራቴጂያዊ አጋርነት ስምምነት ተፈራርመዋል። በሌላ ዜና የህዝብ ተወካዮች ምክር ቤት ዛሬ ባካሄደው አንደኛ መደበኛ ስብሰባው ፕሬዝዳንት ታዬ አፅቀሥላሴ ለሁለቱ ምክር ቤቶች ያደረጉትን የመክፈቻ ንግግር አስመልክቶ የቀረበን የድጋፍ ሞሽን አድምጧል። ምስክር ለማ እነዚህንና መሰል ሀገር አቀፍ ዘገባዎችን በተከታይነት ታቀርበዋለች። ኢትዮጵያና የአውሮፓ ህብረት በተለያዩ ዘርፎች ያላቸውን ትብብር ማጠናከር የሚያስችል የስትራቴጂያዊ አጋርነት ስምምነት ተፈራርመዋል። ስምምነቱን ፕሬዚዳንት ታዬ አጽቀሥላሴ እና የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮንደርሊየን ተፈራርመዋል። ስምምነቱ በዲጂታላይዜሽን፣ በታዳሽ ኃይል፣ በምግብ ስርዓት፣ በጤና መሰረተ ልማት እንዲሁም በሰላምና ጸጥታ ሁለቱ ወገኖች ያላቸውን ትብብር ለማጠናከር ያለመ ነው። በስምምነቱ መሰረት ህብረቱ በኢትዮጵያ ለዘላቂ ልማት፣ ለአካባቢ ጥበቃ ለመ አስተዳደር እና ሌሎች ስራዎች የሚውል 15 ሚሊዮን ዩሮ ድጋፍ አድርጓል። ስምምነቱ ከግማሽ ምዕተ ዓመት በላይ ያስቆጠረውን ዲፕሎማሳዊ ግንኙነት በማሳደግ በፈረንጆቹ 2016 ለተፈረመው የስትራቴጂያዊ ትብብር ስምምነት ተጨማሪ አቅም እንደሚሆን ተመላክቷል። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው አንደኛ መደበኛ ስብሰባው ፕሬዚዳንት ታዬ አጽቀሥላሴ ለሁለቱ ምክር ቤቶች ያደረጉትን የመክፈቻ ንግግር አስመልክቶ የቀረበን የድጋፍ ሞሽን አዳምጧል። የድጋፍ ሞሽኑን አስመልክቶ በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር የተከበሩት ዶክተር ተስፋዬ በልጅጌ የመንግስት የትኩረት መስኮችን ለምክር ቤቱ አቅርቧል። ምክር ቤቱ በመጀመሪያ አጀንዳም በአራተኛ ዓመት የስራ ዘመን ሁለተኛ አስቸኳይ ስብሰባ ቃለ ጉባኤን ጨምሮ በማጽደቅ ስብሰባውን ጀምሯል። ምክር ከዚህ በመቀጠል ፕሬዚዳንት አያ አስቀስላሴ ለሁለቱ ምክር ቤቶች ያደረጉትን የመክፈቻ ንግግር አስመልክቶ የቀረበ የድጋፍ ሞሽንን አዳምጧል። የኢፌዴሪ ፕሬዚዳንት አያ አስቀስላሴ መስከረም 26 ቀን 2018 ዓ.ም የመንግስት የትኩረት ነጥቦችን አስመልክቶ ለህዝብ ተወካዮችና ለፌዴሬሽን ምክር ቤት የጋራ መደበኛ ስብሰባ የመክፈቻ ንግግር ማቅረባቸው ይታወሳል። ኢትዮጵያ በ2022 ዓመተ ምህረት ከአፍሪካ ቀዳሚ አየር ኃይል የመገንባት ውጥን ይዛ እየሰራች ነው አሉ የአየር ኃይል ዋና አዛዥ ሌትናል ጄኔራል ይልማ መርዳሳ። የኤፌሪ አየር ኃይል ለአካዳሚው ያሰለጠናቸውን መሰረታዊ ወታደሮች በዛሬው ዕለት አስመርቋል። ሌትናል ጄኔራል ይልማ መርዳሳ በዚህ ወቅት እንዳሉት ተመራቂዎች ለላቀ ግዳጅና አፈጻጸም ራሳቸውን ማዘጋጀት ይኖርባቸዋል። ኢትዮጵያ የያዘችውን ከአፍሪካ ቀዳሚ አየር ኃይል የመገንባት ውጥን የሚመጥን ቴክኖሎጂና የሰው ኃይል ማብቃት ላይ ትኩረት ተሰጥቶ እየሰራ መሆኑንም አመላክተዋል። እኔ ለሀገሬ መስዋዕት እሆናለሁ ብላችሁ ወደ ጀግናው የሀገር መከላከያ ሰራዊት የተቀላቀላችሁ ተማሪዎችና ተሿሚዎች እንኳን ደስ አላችሁ ሲሉም መልእክታቸውን አስተላልፈዋል። በሱስ ምክንያት የአእምሮ ጤና ችግር ከጊዜ ወደ ጊዜ እየተስፋፋ መምጣቱን የጤና ሚኒስቴር አስታወቀ። የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በሱስ ምክንያት የሚመጣ የአእምሮ ጤና ችግር ከጊዜ ወደ ጊዜ እየጨመረ መጥቷል ብለዋል። የዘንድሮ የአእምሮ ጤና ቀን አእምሮ ጤና ሕክምና ተደራሽ ማድረግ በሚል መሪ ሀሳብ እንደሚከበር ገልጸው፣ ቀኑ የጤና ችግሩ ያለባቸው ዜጎች ተገቢውን ሕክምና እንዲያገኙ በማድረግ ይከበራል ነው ያሉት። አሁን ላይ የሱስ ተጋላጭ የሆኑ ዜጎች የሚያገግሙበት ማዕከል ሰባ ሰባት ብቻ መሆኑን ሚኒስትር ዴታ ገልጸዋል። ዓለም አቀፍ የአእምሮ ጤና ቀን መስከረም ሰላሳ ይከበራል። በመጀመሪያ ዙር የጋዛ የሰላም እቅድ ላይ ከስምምነት መድረሱን ትራምፕ አስታወቁ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለእስራኤል ታላቅ ቀን ነው ሲሉ ስምምነቱን ገልጸውታል። ባህር ጠንክር ተጨማሪ አለው። እስራኤልና ሐማስ በመጀመሪያው ዙር የጋዛ የሰላም እቅድ ላይ እንደተስማሙ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስታወቁም። በማህበራዊ ሚዲያ ላይ በሰፈሩ ጽሑፍም ሁለቱም ታጋቾች በቅርቡ ይለቀቃሉ፣ እስራኤል ወታደሮቿን ወደ ተስማማንበት ክልል ትመልሳለች ብሏል። ሐማስ ስምምነት ላይ መድረሱ ቢገልጽም እስራኤል የምትለቃቸው የፍልስጥማውያን ስም ዝርዝር ገና እንዳልተረከበ በፍልስጤም የሚገኙ የቢቢሲ ምንጮች ጠቁሟል። እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሆ ለእስራኤል ታላቅ ነው ሲሉም ስምምነቱን ገልጸውታል። ከሀገራቸው ባለስልጣን ሲሆን ጋር ተወያይተው ስምምነቱን ካጸደቁት ወዲያውኑ የተኩስ አቁም ስምምነትም ይተገበራል። በግብጽ የተደረገው የሰላም እቅድ ድርድር የሁለቱን ዓመት ጦርነትን ያስቆማል የሚል ተስፋም ተጥሎበታል። የሐማስን ጥቃት ተከትሎ እስራኤል በጋዛ በፈጸመችው ጥቃት 20179 ሕጻናት ጨምሮ ቢያንስ 67183 ሰዎች መገደላቸው ተዘግቧል። የሰላም እቅዱ የመጀመሪያው ዙር ላይ ከስምምነት የመደረሱ ዜና እንደተሰማም በደቡባዊ ጋዛ በምትገኘው ካንዮኒስ ፍልስጤማውያን ደስታቸውን ለመግለጽ ለመመለስ አደባባይ ወጥቷል። እስራኤላውያን የታጋቾችን ቤተሰቦች ትራምፕን እናመሰግናለን ታሪካዊ ስኬት ነው ሲሉ መግለጫ አውጥቷል። ሐማስ ታጋቾችን ሲለቅም እስራኤል በምላሹም ፍልስጤማውያን እስረኞችን የምትፈታ ይሆናል። ሁለቱ ወገኖች ጦርነት ከተጀመረ ወዲህ ሁለት ጊዜ የተኩስ አቁም ስምምነት ላይ ቢደርሱም ብዙም ሳይቆይ ውጊያ ተጀምሯል። ሦስተኛው የተኩስ አቁም ስምምነትም እንዲጸና ዓለም አቀፍ አካላት ማስተማመኛ ስለመስጠታቸውም ግልጽ አይደለም። የኢንተርኔት አገልግሎት መልሶ ያስጀመረው ታሊባን የማህበራዊ ሚዲያ ይዘቶችን ገደበ። የታሊባን መንግስት ተቋርጦ የነበረው የኢንተርኔት አገልግሎት መልሶ ያስጀመረው ባለፈው ሳምንት ነበር። ትይንት ደባልቄ ተጨማሪ አላት። በአፍጋኒስታን በአንዳንድ የማህበራዊ ሚዲያ ገጾች በሚተላለፉ ይዘቶች ላይ ክልከላ መጣሉን የቢቢሲ ምንጮች ገለጹ። ታሊባን በፌስቡክ ኢንስታግራም፣ እና ኤክስ ላይ የሚተላለፉ ይዘቶች እንዲገደቡ መወሰኑን በአፍጋኒስታን ኮሚኒኬሽንና መረጃ ሚኒስቴር የሚሰሩ የቢቢሲ ምንጮች ተናግረዋል። የትኞቹ ይዘቶች ላይ ክልከላው እንደተጣለ ግልጽ አይደለም። በካቡል የሚገኙ የማህበራዊ ሚዲያ ተጠቃሚዎች ለቢቢሲ እንደገለጹት በፌስቡክ ተንቀሳቃሽ ምስሎችን መመልከት አልቻሉም። ኢንስታግራም ላይም ገደብ እንደተጣለ ተናግረዋል። የታሊባን መንግስት ተቋርጦ የነበረውን የኢንተርኔት አገልግሎት መልሶ ያስጀምረው ባለፈው ሳምንት ነበር። ኢንተርኔት ዳግመኛ መጀመሩ ህዝቡን አስደስቷል። ብዙም ሳይቆይ ግን የማህበራዊ ሚዲያ ይዘቶች ክልከላ ተጥሏል። የታሊባን መንግስት ውስጥ አዋቂ ለቢቢሲ በፌስቡክ፣ ኢንስታግራም እና ኤክስ ይዘቶች ላይ ገደብ ተጥሏል። አብዛኛው የአገሪቱ ክፍል ነው እገዳው የተተገበረው። ኢንተርኔት ላይ አጠቃላይ ማዕቀብ እንደማይጣል ተስፋ እናደርጋለን ብለዋል። ስለተጣለው ክልከላ ታሊባን በይፋ ማብራሪያ አልተሰጠም። የኢንተርኔት አቅርቦትን የሚከታተለው ኔትብሎክስ የተለያዩ የማህበራዊ ሚዲያ ገጾች ክልከላው መጣሉን አረጋግጧል። ከዚህ ቀደም እንደሚደረገው ሆነ ተብሎ የተጣለ እገዳ ነው ብሏል። ኤኤፍፒ እንደዘገበው በተንቀሳቃሽ ስልኮች የኢንተርኔት አቅርቦት መቋረጥ ተስተውሏል። በምስራቃዊ የናን ጋራር ግዛት የሚሰራ የመንግስት ተቀጣሪ እንዳለው ፌስቡክ ቢከፍትም ምስሎችን መመልከት ግን አልቻለም። የኢንተርኔት ፍጥነት መቀነሱንም ገልጿል። በደቡባዊ የካንዳሃር ግዛት የሚኖረው ነጋዴም ፌስቡክና ኢንስታግራም በጣም ማዝገማቸውን ተናግሯል። ታሊባን ከዚህ ቀደም ለምን ኢንተርኔት እንደተዘጋ ባይገልጽም የሰሜናዊ ባላክ ግዛት አገረገዢ ቃል አቀባይ ኢንተርኔት የተዘጋው ስነ ምግባር የጎደላቸው ድርጊቶችን ለማገድ ነው ብሏል።